ያው እንግዲህ ውድ ደንበኛችንን እንግዲህ ያው ሰርፕራይዝ ልናደርግ ነው የመጣነው። እንግዲህ ያው ከኛ ደንበኛ የሆነ ከኛ ቤት የገዛ ሰው በዛሬ ደግሞ በአንቺ ሰው ብዙ ስለተጠቀመ ያው የለቀቅሽውን ቪዲዮ አይተን ነው እንግዲህ ባለ ሶስት ኮከብ ሆቴል ከፈትኩኝ ብለሽ አይተን ለምን ሰርፕራይዝ አናደርጋትም ብለን የመጣ ነው። እንግዲህ አቀባበሉም አሪፍ ተደርጎ ነው የተቀበሉ። እንግዲህ የደንብ መስተንግዶ አሪፍ ሆናል ብለን ደግሞ ተስፋ እናደርጋለን። ምንም ችግር ችግር ስለሚሽ በጣም ደሱ ነገር አቸለ እኔም ደግሞ እዚህ ደስ አክብራችሁ ስለመጣችሁ ከልብ ማመሰግን፣ እግዚአብሔር ያክብርልኝ። እድሜ ናጥ ስጠቅ ስለሆነ እንደ ድንገት ደንግጫለሁ። ሳያችሁ ማመናቃተኝ ስጦታንም ሳይ ዛሬ በነገራችን ላይ ስጦታ ከጠዋት ጀምሮ በሽ በሽ መጣን። እናንተ ሁለተኛ ስጦታ ይዛችሁ መጣችሁት። ከእናንተ ቤት ሌላ ስጦታ ነበረኝ። እመቤታችንን ይዛው ለአንበረት ቤዎች ቤታችን ስል ይዘው መጡ። ቀጥላችሁ ደግሞ እናንተ መጣችሁ። አሁን ደግሞ ድጋሚ ደግሞ ሶስተኛ ሰው እንዳያችሁ ብሎ ንጠልት ቀኑ የእኔ ነው። ሰውም ድርጅትም ምንመሽበጣ ኖሩስ ለእኔ ዛሬ የተለየ ቀን አድርገዋለች። ከእናንተ ቤት እመቤታችን መጣችሁ

ይዝንሰሞን በጣም ነው የሚለየብኝ። ራሱ አሁን ጣና በምትላት አንድ አገልግሎት ሰጠቻለኝ እና እሱ ላይ ራሱ ላለው ኮመንት በጣም ደስ ይላል። ሚካኤል ላይ ሳበላ ሰዎችን በጣም ደስ ይላል። ወሩ እና ቀኑ የኔ ነው ብያለሁ። ወሩ ሰኔማ ያንቺ ሆኗል። ለእኛም ራሱ ሆነ አንድ ቀን አስር ቤት ከደረሰን ምንም ቢሆን እንግዲህ ምን አሰብን መሰለች፣ ተመካክረን ያው አስር ቤቶች በአንድ ቀን እንደመሸጣችን ተጨማሪ ጊፍት ለአንቺ ለመስጠት ያሰብነው አምስት ሌሎች ደንበኞች አሁንም ባንቺ ቅናሽ እንዲስተናገዱ። ኧረ በእናታችሁ ለእኔ ብላችሁ እንደትጅዬ ብላችሁ ተደረዱ፣ ልጠቀምበት። ይንድድ በጣም ደስ ይላል። በደንብ ነው ያስተናገድሽኝ። ቤትሽን በጣም ደስ ይላል፣ ያምራል ያው እንግዲህ እኛ ጋር መተሽ በሰራሹ ቪዲዮ እንግዲህ ያው በአንድ ቀን ብቻ አስር ቤቶችን ጎረቤት አርገሻል እና በጣም ደስ የሚል ነውና፣ አንቺ ጋር በጣም ብዙ ስልክ ሲያስቸግሩሽ ነበር፣ ብዙ ሰው መጥተውም እኛ የመለስናቸው አሉ። እንዳልኩሽ አሁን ዲስካውንቱን እየሰጠ ነው ለአስር ቤቶች ናቸው። ሙሴ የመጨረሻን ብሎክ ስለሆነ እኛም ያው ድርጅቱ ማትረፍም ስላለበት የሰጠነው ነው፣ ያው አስር ቤቶች ነው። ግን በጣም ብዙ ሰው ነው ሲደውል የነበረው በቅናሹና ያው እንግዲህ እኛም በዛውም ለማየት ነው። በዛውም ደግሞ አትሊስት የተመለሱ ሰዎች እንትን ከሚቀሩ ለአንድ ለአምስት ሰዎች ዲስካውንት አድርገን ቢያንስ በነበረው ማለት ነው አንቺ በገዛሽበት ዋጋ አንቺ ጋ አሁን ባለት ሁኔታ ኢቭን እንኳን የአንቺ ቤት ሶስት ሚሊየን ብር ነው ዲስካውንት ያደረግነው እና እና ትልቅ ዲስካውንት ነው የተጠቀመ ሰው በጊዜ የደወለ ሰው እንግዲህ ተጠቅሞበታል። ኔክስት ደግሞ እንግዲህ ያው እኛም እንደ ማኔጅመንትም ያው ከላይ ያሉትንም አውርተን አትሊስት ለአምስት ሰዎች እንኳን ቢያንስ የተመለሱት እንዲጠቀሙበት ብለን ያወጣ ነው አሉ። ምንድን ነው አሁን ለቢዝነስ ማን ደግሞ እኛ በጣም ተመራጭ ነው አይደል ያው ስምንት ፐርሰንት ነው ቅድመ ክፍያው፣ ፕላስ ቀስ ብለው ነው የሚከፍሉት። ስልሳ ፐርሰንቱ የባንክ አለ ካሉት ሪል ሴቶች አሁን ለአከፋፈል ምቹ አድርገን እያቀረብ ነው። ለአከፋፈል ምቹ አድርገን ነው ያመጣ ነው። ፊሲ ስምንት ፐርሰንት ማለት አሁን አንቺ ስምንት መቶ ሰማንያ ሺህ ብር ነው ቅድመ ክፍያ የከፈልሽው። አንቺ ቢዝነስ ማነሽ ነሽ። ሰው ያለውን ገንዘብ በሙሉ አንድ ነገር ላይ አያውለውም ማለት ነው። ቀስ እያለ እየሰራ ነው ቢያንስ ከሁለት ከአንድ ዓመት ተኩል ከሁለት ዓመት ከሶስት ዓመት በኋላ የቤት ባለቤት ይሆናል። በዛ ላይ 60 ፐርሰንቱ ራሱ ድርጅቱ ነው ባንክ የሚያመቻቸው። እስከ 25 ዓመት ያለ ጊዜ ነው መጠቀም የሚቻለው እና በጣም ቆንጆ አማራጭ ስለሆነ ብዙ ሰው ተመራጭ አድርጎኛን እየገዛ ያለው እንግዲህ ከአንቺም የተመለሱ ሰዎች አትሊስት እንኳን በዚህ ዲስካውንት እንዲጠቀሙበት፣ ያው የተመለሳችሁ ሰዎችም በዚ አጋጣሚ እድሉን ተጠቀሙበት። ስልክም ደግሞ እናስቀምጣለን ያው በዛ ስልክ መሰረት መደወል ችላላችሁ። ያው እንግዲህ ሎኬሽናችንም ለቡ መብራት ነው። ምናልባት አዲስ ሰዎችም ካላችሁ መስቀለኛው ጋር ነው የሚገኘው። ለሜክሲኮም ለቦሌም በጣም አይን የሆነ ቦታ ነው፣ ቅርብ ነው። ኦልሞስት ለቦሌ 9 ኪሎ ሜትር ነው፣ 15 ደቂቃ ነው ድራይቭ ተደርጎ የሚካሄደው። ፕላስ ደግሞ ለሜክሲኮም እንደ 6 ኪሎ ሜትር ነው በደንብ ነው ቅርብ ነው። እና እንግዲህ አሪፍ የሆነ ሎኬሽን ነው። አንቺም እንግዲህ ለቡ ላይ ኦልሞስት ኮምፓውንድ ስለሆነ ኮምፓውንድ መሆኑ ጥቅሙ በጣም ብዙ አባወራ ነው ያለው እና አራት ሺ አምስት ሺ ቤቶች ነው ያሉት እዛ ላይ እንግዲህ የዛ ነዋሪ ብቻ የሆነ ሆቴል ብትከፍችላቸው እንግዲህ ኦርደሩን እና ያው በጣም ደስ ብሎናል እኛ ጥሩ አቀባበል ነው። ምግብሽን በጣም ቴስቲ ነው። ያው ውጪም ነገርም ደግሞ ቆንጆ ናፍጣ ታጫውታለች። እና ቲጂዬ እንግዲህ እችን ኬክ ይዘን የመጣ ነው። ያው አንቺም ከኛ ገዝተሻል ሁለት ቤት እንደገና ደግሞ በአንቺ ስምም አስር ሰው ስለገዙ ያንን ለማመስገን ያህል እችን ኬክ ትቆርሽለናለች ማለት ነው። ሚሶችን ከልብ ነው ማመሰግነው። እግዚአብሔር ያክብርልኝ በድጋሚ ድጋሚ ደሚሶች ከልብ ከልብ እንግዳ ክባሪዎቼ ጠያቂዎቼ ከደንበኝነት ወደ ፋሚሊ ይገባል።